በአይነት ሁኔታ ውስጥ እንደገቡ አላውቅም። ያው እንግዲህ ተሙ ራሱ በጣም ጭንቀት በጣም እንትን ላይ ነው ያለው ምናምን እያለች የሆነች እንትን ያለች ልጅ ናት፣ በሱ በኩል የተላከች ናት። ግን ደና እንደሆነ እየተናገረች ነበረ። ሚኪም እንደዛው ብቻ በህይወት ማለት እንትናቸው ካለ ራሱ ማመስገን ነው። ምክንያቱም እነዚህ ልጆች ብዙ ስቃይ ብዙ ነገር እያደረሱ እየደረሰባቸው ነው ያሉት። ይህን ሁሉ ተቋቁመው እንግዲህ አሉ እያሉ ነው። እንግዲህ እግዚአብሔር ይመስገን። ደህና ጠንከር ያለ ሰው፣ ጠዋት ማታ ምናምን እነሱን በደንብ እንትን የሚያፋጥጥ ሰው ቢኖር ወደው በግዳቸው ያሉበት ቦታ ድረስ ይወስዱን ነበር እና ትናንት እለት የመጣው ልጅም ራሱ ሊናገር ፍቃደኛ አይደለም ጭራሽ ለ በልጁ ላይ እየዛተበት እያስፈራራው በቤተሰቦቹ በእናት ባባቱ በምን ባልመጣበት ነገር የለም፣ ብዙ ነገር እያስፈራረው ነበረ። እንግዲህ ምንም ማድረግ አይቻልም። ያው እሱ ብቻም ስለሆነ መሰለኝ ትንሽ ከበደው መሰለኝ። ያው እንትን ለማለት ብዙም እንትን አላላቸው። እንግዲህ ፈጣሪ ጠብቀው ወንድማችንን። ዋናው ደግሞ ተሙ በህይወት መኖሩ ራሱ ትልቅ ነገር ነው አንደኛው ደግሞ እኔ ይሄ ሙቷል ይሄን ትን ብለዋል የሚሉት ነገር ኮሜንት ስራሱ ፕሌስ አትጻፉ በቃ ቤተሰብ ይጨነቃል ይሄ የውሸት ዜና ነው የሚያወሩት እንዴት ነው ስንት ሰው ስንት ይሄን ቪዲዮ ስንት ሰው ያያል ያልሞተ ያልተደረገ ምን ያላለ ነገር አብዛኛው እንትን እንደዚህ አይነት ኮሜንቶች እያየው ነው እነሱ ተሙ ጋር የሚለቀቀውም ከሚኪም ጋር የሚለቀቁ ቪዲዮዎች ላይ ኮሜንቶች እንደዚህ እያየው ነው። ግን በቃ መልካም መልካም ነገር እናስብ እንግዲህ። በህይወት ካሉ እግዚአብሔር ማመስገን ነው። ስቃያቸው ሁሉ ነገር ፈጣሪ ያቀለላቸው እያልን ጸሎት ከማድረግ ውጭ እኛ ምንም ልናደርግላቸው አንችልም። በተለይ ማኑስሙ ተሙ ጉዳይ በጣም አሳስቧችሁ ነበረ። የሚኪ እንኳን ሰምታችኋል፣ ቪዲዮም ተፖስቶ ያላያችሁ ካላችሁ ገብታችሁ ማየት ትችላላችሁ። የራሱ ሚኪ ጎጆ ለሚለው እንትኑ ጋር ማለት ነው። እንግዲህ በተሙ ጉዳይ ደግሞ በጣም ብዙዎቻችሁ የሱ ነገር ማንም ሰው እስካሁን ድረስ አላወቀም፣ ማንም ሰው አልሰማም፣ በሱ ቪዲዮ የተሰራ የለም። ግን በህይወት እንዳለ ቦታውም ታውቋል። አሁን እንግዲህ እንዳልኳችሁ ደህና ሰው ቢገኝ አሁን በዚህ ጉዳይ ያው እነ ልውል እነ ዘላለም እነ እንትና ልትሉ ትችላላችሁ። ግን ልውል ራሱ በጣም ተወጥሮ ነው ያለው በስራ ምንም ፋታ የለውም። በዛ የራይል እናት ትለዋለች፣ በዚህ የራይል እህት ይሉታል። በዛ አቤል ማን ነው ስሙ፣ አበበ፣ ሊያ፣ ይህ ሁሉ ተቋቁመው እየሰሩ ነው ያሉት፣ እና ምንም ጊዜ የላቸውም እነሱ እንግዲህ ምን ምን ማድረግ እንዳለባቸው አላቅም። ይሄ ለሚኪና ለተሙ ሰው ቢደርስላቸው፣ በስመ አብ ካሉበት ጭንቀት ቢያወጣቸው እንደ ፈጣሪ ብሎ ደስ ይለኛል። እንግዲህ በጣም ብዙ በተለይ ሚኪ ተጎድቷል። በጣም የእውነት ቪዲዮውን በውስጥ እንትን ተልኮ አይታችሁ እዚህ ላይ አይጫንም ነገሩ እንጂ በጣም የሆነ ስቃይ በጣም እኔ እዚህ ጋር እንደዚህ እንደዚህ እንደዚህ ሳወራ ሰውን እንትን ለማለት ምናምን አይደለም፣ ግን ልጁን በጣም እያሰቃዩት እንደሆነ ቢያንስ ተሙ ይሻላል። የእውነት የተሙ ሰዎች ይሻላሉ። የሚኪ ሰው የጎዳችሁ ያቺ ሴት አወቃችኋታላ፣ ወይዘሮ ማን ነው የምትባለው ስሟ ደግሞ ብልብልብል አልያዜ ብሏል። አንዱ ደ አንዱ ወንዱ ታቁታላችሁ ትናንት እለትም ከትናንት ወዲያም ቀርቦ ነበረ ሁለት ስም አለው እየቃየረ ወንጀል ሰዎችን እያገተ ሰዎችን እየደበደበ ብር አስር ሺ ሀያ ሺ እስከ ሀምሳ ሺ የሚቀበለው ልጅ እሱ ነው ሁለታቸው ተባብረው ነው እንግዲህ ሚኪን እያሰቃዩት ያሉት ኦልሬዲ እነሱ ሰዎች ታስረው ነበረ ከታሰሩ እንግዲህ ገና ሳምንት የምን ሳምንት ምንም ሳይቆዩ ነው የተፈቱት። በሶስት ቀናቸው ነው የተፈቱት። ያው ምን ማድረግ ስለማትችሉ እንግዲህ ሚኪ ደግሞ ታስረዋል ብሎ ሲዘናጋ ነው እንግዲህ እሱን ይዘው እንደዚህ እያሰቃዩት ያሉት። አይ ምን ማድረግ ይቻላል? ወገን ለማን ትነገራላችሁ? ለማንስ ትነግሩት አላችሁ? ማንስ ሰሚ አላችሁ? ከፈጣሪ ውጭ ምንም አንድ ጊዜ ብቻ አያደርስብሽ። ከዛ ውጭ ከደረሰብሽ ይህን ሁሉ መቋቋም ይህን ሁሉ እንትን እንትን ማለት በጣም ከባድ ነው። ለማን እንደምትናገር አላውቅም። የእውነት አንዳንዴ ስታስቡት ነገሮች ሁሉ በጣም ድብልቅልቅ ያሉ የሆኑ ስሜት በጣም ደስ የማይ ነገር እናያለን። ግን ደግሞ እንግዲህ የማይቻል ነገር የለም ሁሉንም ነገር እያሳለፍሽ እያየሽ ትችዋለሽ በቃ በተሙ ጉዳይም ስትጨነቁ ነበረ። ይቅርታ ትንሽ ጉፋን ይዞኛል፣ ድምፄ ተቀይሯል። ያው እኔ እስካሁን ድረስ ጉፋን አለቀቀኝም። እንግዲህ ሳምንት እየሆነኝ ነው፣ ድምፄ በጣም እንትን ብሏል። ለድምፄም በጣም ይቅርታ ጠይቃችኋለሁ። እንግዲህ ብዙዎቻችሁ ተሙ ተሙ ፕሊስ እያላችሁ ቀን ላይ በእንትና ቪዲዮ ስርቺ በዛ ኮሜንት ስር ሙሉዎቻችሁ በተሙ ጉዳይ እየጠየቃችሁ ነበር። እኔ ደግሞ አዲስ ነገር ሳይኖር እዚህ ጋ መጥቼ ማውራት ምናምን እንትን አላልም። እንደዚህ አዲስ ነገር ሲኖር ደግሞ መጥቼ ለእናንተ ቢያንስ ትንሽ ትረጋጋላችሁ ብዬ አስባለሁ። እንግዲህ በራሳቸው እንትን እስከሚመጡ ድረስ እና እግዚአብሔር አምላክ ይጠብቃቸው። በጸሎታቸው አስቧቸው ሚኪንም ተሞንም አረ በዚህ ስራ የሚሰሩትን ወንድሞቻችን ሁላቸውን የእውነት ፈጣሪ ጠብቃቸው። ምን አይነት ጭንቀት፣ ምን አይነት ችግር ውስጥ እያሳለፉ እንደሆነ እያያችሁ ነው። በጊዜ በየደቂቃው በጣም ብዙ ጣውረዶችን እያዩ ነው። እንግዲህ የማይቻል ነገር የለም፣ ተችሉት አላችሁ። ምን ብዬ እንደምላችሁ አላቅም እውነት ሰው እንደዚህ ሲሰቃይ ሰው የሆነ በሀገሩ እንዲህ እየተገረፈ ታስሮ እንደዚህ ሲንት ሲል በታሪክ ለታሪክ ለታሪክ ነው። ይሄ ይሄ የኛ ሀገር እኔ ምን እንደገባብን አላውቅም እውነት። ሰው ስቃይ፣ ሰው ሞት። በቃ እግዚአብሔር በቃ ይበለን እንዲሁ። አረ በፈጣሪ ስም ከጊዜ ጊዜ ይቀንሳል ስትሉ ጭራሽ እየባሰባቸው ነው የመጡ ወንጀለኞች። እና እንግዲህ ስለ ሚኪና ስለ ተሙ ይህን ይመስላል። እንግዲህ ዛሬ ደግሞ አዲስ ነገር በልውላችን፣ እንግዲህ የልያ ጉድ ህጻን ልጅ ዛሬ ኬት እንዳመጣ መቼም ልውል ልውል በየቀኑ እናንተ ለማየት እንትን ይበላችሁ እንጂ በየቀኑ የማያመጣው የማያሰማ ጉድ የለም እንግዲህ ዛሬ ደግሞ ስለ ሊያ የሚያውቀው ገና ትንሽዬ ልጅ ነው። ቢያንስ እንደው በግምት አራት አምስት አመት ቢሆነው ነው ጩጬ ነው። እንግዲህ እቺ ሴት የማትሄድበት የማትሰራው ነገር የለም። በየጊዜው በየንትኑ አዳዲስ ነገር እኛ ብቻ ለመስማት እንትን በቃ ለመስማት ብቻ ተዘጋጁ። ከዛ ውጭ እንግዲህ ስለ እነሱ ስለ አበበ ስለ ልያ የምትወራውን ነገር እኔ በጣም በጣም የገረመኝ ነገር የራይል እናትና እህት ከልጇ ገዳዮች ጋር አሁን እሷ በጊዜው ሀምሳ ሚሊዮን፣ ሁለት ሚሊዮን፣ አንድ ሚሊዮን፣ መቶ ሺህ ይሄ ብር ነው የታያት። በፍጹም የልጇ መሞት የልጇን ትል ምንም የቆጫት ሴት አትመስለኝም። ስንት አይነት ሰው አለ ግን እመቤቴ፣ ስንት አይነት ሰው አለ በየቤቱ። ሰው ገንዘብ ገንዘብ ገንዘብ ሁሉም ገንዘብ ወዳጅ ነው። ከሰው ህይወት ይልቅ ገንዘብን ነው ሴትየዋ እያስበለጠች ያለችው። ብር ስለሰጧት ሁሉ ነገር ስላገኘች የምትፈልገውን፣ ጭራሽ የልጇን ሞት እረስተዋለች። በቃ ምስኪን፣ እነ ልውል እነ አቤል? እነሱ ግን የልጅቷን ፍትህ የልጅቷን እንትን መመለስ አለብን ብለው ጠዋት ማታ እንትን ይላሉ። እሷ ግን አሸሸ ገዳው እያለች እንግዲህ ትበላለች፣ ጠጣለች። ስትፈልግ ብር ይላክላታል፣ አላለቀ። በጎኑ ደግሞ ላቤልን ለማስገደል ብር እየከፈለች እንትኖቹን እየቀጠረች እንግዲህ ይሄ ሁሉም ታረገው እንግዲህ የሊያ ማን ነው ስሟ የራይል እናት ማለት ነው የሟችዋ እናት እኔ ስለ እሷ ብዙም ብዙም ብዙም እኔ የምታረጋቸው ነገሮች የእናትነት እንትን የላት ዛሬ ደግሞ ይሄ ህፃን ልጅ ስለ ሊያ በጣም ብዙ ነገር ሲያወራ ነበረ ልጅቷ የማትሄድበት ቤት የለም በመጀመሪያ እሷ ያልገባችበት እሷ ያላየችው እህቶቹ እኮ ተናግረዋል። ሲጀመር ባለፈው ከቤተሰብ ጋር እንደማትስማማ በጣም ባልዬ እንደሆነች ልጅቷ እየተናገሩ ነበር። የአባቷን ጓደኛ አስቡት። ሊያ የተባለች ወራዳ ሽማግሌ ሰውዬ የአባቷን ጓደኛ ስታማልል የነበረች ሴት ናት። የአባቷን አስኪ እንደው እናንተ ስታስቡት፣ እኔ አላውቅም። ጊዜ እድሜዋ ትልቅ ሊሆንም ላይሆንም ይችላል ግን ምንም እኳን ቢሆን የአባት ጓደኛ ባልጠፋ ሰው እንደዚህ አይነት ወራዳ ሴት ናት፣ ሊያ ማለት ገንዘብ ብቻ ነው በቃ። እድሜው እንትን ነው ትልቅ ነው አባቴ ነው እንትኔ ነው አትልም። ብር ያለው ከሆነ እሷ መጠጋት ነው። ከዛ የሆነ ነገር ታረግና ሰውየው እንትን ትል እና ብሩን ነው የምትፈልገው ሰው የሚባል ነገር ፍቅር የሚባል ነገር አላደለባትም። ከቤተሰቦቿ ጀምሮ ጸብ ናት። በቃ እሷ ጋር ሂዳችሁ የእሷን ቤተሰቦች ስጠይቁ አክስት ባለፈው ምህት ባለ የሆነ ሶስት ጊዜ አንድም ሶስት አራቴ ቀርበዋል። የእሷ ቤተሰቦች ግን ስለ እሷ ጥሩ ነገር የሚያወራችሁ አንድ ቤተሰብ ራሱ የለም። ምክንያቱም የራሷ ጸባይ ነው የልጅቷ ችግር ነው፣ የእነሱ ችግር አይደለም። ልጅቷ ገንዘብ ብቻ ነው የምትፈልገው እንጂ ቤተሰብ የሚባል ነገር ምንም ነገር አይመስላትም። አሁን እነዚህ እነሉል በጣም አሪፍ አሪፍ ነገሮች እያመጡ ነው። አሪፍ መረጃ ስለሷ ያች ህጻን ልጅም የት እንዳደረገቻት እሱንም በደንብ ማጣራት አለባቸው። እንጊዜ እናት እኮ የዛች ልጅ እናት ምን እየሆነች ነው እንደሆነ ስለ ልጇ መጥፋት ስታስብ ስትጨነቅ ነው የምትኖረው እሷ ግን ከየት ታምጣት የት ታርጋት እስካሁን ድረስ ከአቤል ቤት ይዛት የመጣችው ልጄ ናት ብላ ነው ይዛ የመጣችው ግን የእሷ ልጅ እንዳልሆነች ተነግሯል ስለዚህ ልጅቷ አሁን ላይ የት እንዳረገቻት ራሱ አይታወቅም ፈጣሪ ሁናት ከባድ ነው በጣም አንድ ጊዜ አትግቡ እንጂ እንደዚህ አይነት ችግር ውስጥ ስገቡ መውጫው በጣም በጣም እንትን ነው የሚያላቸው። አበበም የተባለው እንግዲህ ሳያስመስል በጣም አደገኛ ሰው ነው። እኛ በዚህ ባነጋገሩ በምኑ እያየንን። ሰውየው በጣም ውስጥ ለውስጥ ነው የሚሄዱት። በቃ እርስ በርሳቸው በደንብ ይተዋወቃሉ፣ ተጠናንተዋል ዘጠኝ ወር ሙሉ አንድ ቤት ውስጥ ቁጭ ብለው ባቢል ቤት ሴራቸውን ሁሉ ነገር ድራማቸው እስከሚያጠናቅቁ ድረስ ተጫውተውበት ነው የሄዱት። አሁን ጭራሽ ለአቤል መስ- እንዳይወጣ እንዳይገባ እንግዲህ መየ በየ ቦታው የአቤልን የሚከታተሉ ሰዎች ቀጥረው። ብቻ አቤል ፈጣሪ ጠብቀው፣ ወንድማችን ፈጣሪ ጠብቀው። እኔ ሌላ ምንም አልልም። ልዑልንም እንደዛው ልዑልንም ተነስታበታለች። ሴትዮ የቱ አንተም ብር ተከፍልክ ነው እንጂ ታውቃለህ ስለ እሱ እንደዚህ እያለች ትናንት ብዙ ነገር ስትለፈልፍ ሰምታችኋታል። እች ሴትዮ እንደዚህ በቀላሉ የምትፋታቸው ነገር አይደለችም። በምን ቀን እንደመጣች አላቅም። የእውነት ጣራ ሞት ሆነባችኋለች። ኧረ በስመ አብ ሰው እንዲህ ሲሰለቸኝ። መልካም ነገር ልትሰሩላቸው ለነሱ ብላችሁ ጠዋት ማታ እየደከማችሁ፣ እሷ ጭራሽ ከጠላቶቿ ጋር ትበላለች፣ ትጠጣለች፣ ትገናኛለች። ቀጣይ ደግሞ ማን ቤት እንደምትሄድ ታያላችሁ። የራይል እናት ከማን ጋር ግንኙነት እንዳላት በቅርቡ ጠብቁ። በአንድ ነው። በጣም ማንን ማንን አምናችሁ ማንን ጋር እንደምት- እንደምትሉ አላውቅም። የእውነት አድርስ አድርስ አድርስ አድርስ ነው። አሁን ይሄ ህፃን ልጅ ስለ ሊያ የሚያወራው ህፃን ልጅ እንግዲህ ምን ቢሰማ ከሷ ጋር ምን እንትን ቢል እንደሆነ የሚያወራውን ነገር የማትጠብቁት ከህፃናት የማይወጣ ነገር ነው። እንግዲህ ምን አይነት ከባድ ሁኔታ እንደሆነ አላውቅም። እስካሁን ድረስ ስንት ወንጀለኛ አይቻለሁ። የአሁኗ ደግሞ ባሰ። የአሁኗ ደግሞ በጣም ኧረ፣ በፈጣሪ ስንት በየአይነት ሰው አለ አምላኮ፣ ሆይ ትግስቱ ስጠይ። እኔ እነዚህ ሰዎች ተያዙ የተባሉ ቀን ምን ውስጥ እንደምገብ አላቅ። በተለይ አበበ ምክንያቱም እሱ ተጫውቶባቸው ነው። ሄደው ሊያም ያውና ሞር ደግሞ አበበ እጃቸው ውስጥ ብቻ ያስገባው መዳን ያለ ሌላ ምንም አልልም ምንም እጃቸው ውስጥ ያስገባው መጨረሻውን ያሳየን ሆኔ ጉፋን እንዲደፋኝ ነው ምንም ማድረግ አልችልም የሚሆነት አረ በእናታችሁ እስኪ ኮሜንት ስለ ጻፉልኝ ምንድን ነው ሳምንት እኮ አለፈኝ፣ እንደዚህ እያሳልኩ። ምን ልጠጣ እስኪ ንገሩኝ። አሪፍ አሪፍ ዜናዎች እየመጣለሁ ግን ለማውራት እንትኔ አልቻልኩም። በቃ በመሀል በመሀል እንደ ትንታ እንትን እያለኝ ማለት ነው። እስኪ ንገሩኝ። እስኪ ኮሜንት ስር ጻፍ ሁሌ ምን አይነት ነገር ብጠጣ ነው የሚተወኝ ማለት ነው። አንዷ ስስር ሰምታ አንቺ ምንድን ነው እዚህ እንትልት ይብ ነው እንዴት ነው ኮሜንት ስራ ይቻለሁ እና እንደዛው ከምት ምን አይነት ነገር ብጠጣ ይተወኛል? ነገሩኝ፣ እስኪ ወገኖች፣ እህቶቼ ነገሩኝ። እኔ ለናንተ ብዬ አዳዲስ አዳዲስ መረጃዎች ፈልጌ እያመጣሁ እናንተ ደግሞ በቻላችሁ ታቅም ቪዲዮ ላይክ አድርጉ ፕሊስ ጋይስ እንግዲህ ታሙና ሚኪን በጣም ስትጨቀጭቁኝ ነበር ቀን ሙሉ። ይኸውላችሁ አዲስ ነገር ይሄ ነው። እንግዲህ ቪዲዮ ላይክ ያደረጋችሁ ጀምሩ። አዲስ አዲስ ነገር ሲኖር ደግሞ ሌላም በሌላ ቪዲዮ መጣላችኋለሁ። እንግዲህ የዛሬው ቪዲዮ ይሄን ይመስል ነበረ። ከተመቻችሁ ላይክ ያደረጋችሁ አድርገናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በተረፈ ከሁላችሁንም ሁላችሁንም ከልብ ነው ማመሰግነው። ባላችሁበት ሰላማችሁ ይብዛልኝ ባይ